ለኝ ወደ ዩቲዩብ ቻናሌ ቤተሰቦች እንደከረማችሁ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከእኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ትላንትና ሩታና ቤተሰቦቿ እንግዲህ እንዳያችሁት ፕራንክ ተደርጋ ነበር። ሩታ በጣም ነው የሳዘነችኝ ስታለቅስ ማለት ነው። በሌላም በኩል ደግሞ ወይዘሮ ሄርሜላ ያው ከአብርሃም ጋር በመለያየቷ በጣም እንዳዘነች እንደተከፋች እራሷን ለማጥፋት ሙከራ ላይ ናት የሚል ነገር ስለሰማን ልናረጋጋት እና እነ ፈረንጁም ይቅርታ መጠየቅ ስላለባቸው ጠርቻታለሁ ብሎ አብርሃም እና እሷ ያው ሲሰግጡብን ነበረ። እናም ቤተሰብ በጣም ያው ስጨት የሚያደርግ ቪዲዮ ነው የእነ አብርሃም ባይ ዘ ዌይ ማለት ነው። ምክንያቱም አዙሮ አዙሮ እሷና እሱ መለያየት ስለማይፈልጉ በሌላ መኩል ነው ያመጣት ማለት ነው። ያው እራሷ ላይ ጉዳት ታደርሳለች በሚል ሰበብ አሁንም ግሩፑን ተቀላቃይ ከኛ ጋራ ሁኝ የሚል ነገር ተናግሯል። በሌላም በኩል የነ የአብርሽ ጓደኞች ምንድን ነበረ ሲሏት የነበረው እውነቱን፣ ውስጥሽ ያለውን ነገር አውጪ ሲሏት ውስጥ ያለውን ነገር ካወጣውማ ሌላ ችግር ከባድ ችግር ይፈጠራል፣ አለች። ይሄ ማለት ምንድን ነው? አብርሃምን በሌላ ነገር አስቧለች፣ እና ያንን ነገር እንግዲህ ሙሉ ለሙሉ ካፎ ያላወጣችሁ በል፣ በብዙ መንገድ አጡታለች። በነገራችን ላይ በዘፈን መልክ አሳይታናለች። ብቻ ግን እውነት ሄርሜላ ደባሪ ሰው ነች፣ የምሬ ነው ቤተሰብ። እኔ ምንም ቃላት ሌላ ለእሷ ምንም ይተካ ማለት እሷን ብልግና የሚያሳይ ቃላት እኔ ላገኝ አልቻልኩም። በነገራችን ላይ ማለት ነው እንዳልኳችሁም ቀይ ሴጣን ነች ሄርሜላ። ስለዚህ ማለት ነው አሁንም ድረስ ከልጆቹ ሕይወት መውጣት አልፈለገችም። ያው ደግሞ በውሳኔ ሁልጊዜም ቢሆን በትዳሩ ላይ አንድም ቀን ቀና የሆነ አቋም የሌለው አብርሃም ደግሞ አሁንም ድረስ ከስሯ ነው ያለው ማለት ነው። ባይዘ ስትሄድ እራሷ አይታችኋል እንድትሄድ አልፈለገም ነበረ። እና እኔ ግርም ነው ያለኝ ይህን ያህል ምንድን ነው ምን ስለሆነች ነው እሷ ይህን ያህል ተፈርታ ምናምን ከራሷን ልታጠፋ እናንተ ሰግታችሁ እሷን ልትንከባከቡ ማለት ነው። ኧረ፣ እባካችሁ ተው እንጂ ይሄማ በጣም የሚያስቅ እኮ ነው። እናም ቤተሰብ እንግዲህ እኔ ገረመኝ ማለት ነው የሌሎቹ መጨማመር። በግድ ይቅርታ ጠይቁ ይባላል ሰው በነገራችን ላይ ምን አጥፍተው ነው? እንፈረንጁና ቢኒ እሷን ይቅርታ የጠይቋት በስራዋ እኮ ነው። ስራዋ ወራዳ ስለሆነ ስራዋን ነው በግልጽ የነገሯት። ተግባሯን ነው በግልጽ ያሳያት እንጂ በሬ ወለደ ብለው አይደለም በእሷ ላይ ስለዚህ አግባብ ያለውን ይቅርታ ነው የጠየቁት፣ ፈረንጁና ቢኒ ማለት ነው። አብርሃም አስገድዳሃቸው ነው ባይዘዊ አስገድድጃችሁን ምናምን ሲል ነበረ እሱ ላፈክን ያልከው፣ በተግባር ግን እንዲያውም እግሯ አስሩ ደቁላ ሲል ነበረ። በጣም ትገርማለክ አንተ። ከአንድም ስንቴ ሚስትን በድ ለጨቁነ እግሯ አስር ተንበርክ ይቅርታ ጠይቅ ስትባል እኮ ማለት ነው ኪሊማንጀሮ ተራራ ውጣ የተባልክ ያክል ነበር የከበደክ። አሁን ግን ማለት ነው ቢኒና ፈረንጁን አስገድደክ ይቅርታ እንዲጠየቁ አደረክ። እና እህት ስላለችኝ የምትለው እህት እንደ እህቴ እንደ ሀይሚ እህት ስላለችኝ እንደ ሀይሚ አይቻት ነው የምትለው አንተ ነህ። ሄርሜላን እንደ ሀይሚ አየሀት ባይ ዘ ወይ? ሀይሚ ምሳሌ ሆና እዛ ጋር መምጣት ያለባት ልጅ አይደለችም። በባህሪ በስነ ምግባር ሁለታችሁም የሁለት ዓለም ሰዎች ናችሁ። እና ሀይሚ አስተዋይ፣ ጨዋ ሴት ናት። በነገራችን ላይ ከአብርሃም ጋር ምንም የምትመጣጠን ልጅ አይደለችም። በስራቸው ራሱ እኮ ቡራና ሃይሚ ምንም ቢሰሩ ያምርባችኋል። ምንም ቢያደርጉ ደግሞ ጋጠወጥ ነገር አይችባችኋል። አቅምን ይህን ያለ የከፋ የሚባል ማለት ነው። አንተ ግን ማለት ነው እህት ስላለችኝ የምትለው መጀመሪያም ሄርሜላን በእህትነት መሽቀር በካት እሷ በእሷ በኩል ሌላ ፍላጎት እንዳላት አሁን ታሳየ እንጂ መጀመሪያውንም አንተ ከሄርሜላ መለየት እንደማትፈልግ እኮ ለሩታ ነግረካታል። እናስፈቅዱላ ብለ ነበረ። ባይዘው ቤተሰብ አንድ ነገር ልንገራችሁ ከዚህ በፊት ሄርሜላ በቃ ከዚህ በኋላ ያለው አማራጭ መለያየት ነው ስትለው፣ ትዝ ካላችሁ ሩታ እናስፈቅዳታለን ሲል ነበረ። አሁን ምንድን ነው ያለው አማራጭ? እሷ እዛ ራሴ ላጠፋ ነው፣ ወደኋላ ልገለበጥ ነው፣ ወደ ግራ ወደ ቀኝ ስትል ማለት ነው። እዚህ ጋር ያው አማራጭ ስለሌለች ልጅ ክፉ ነገር ውስጥ እንዳትወድቅ ያለን አማራጭ አለመለያየት ነው በሚል ሙድ ከሄርሜላ ጋር ያላቸውን ነገር ለማስቀጠል አስበው ነው። ተረዳችሁ አይደል ቤተሰብ ያው ቺቺን እንኳን እኛም መሸፋፈን አትችሉም ማለት ነው። ግልጽ የሆነ ነገር ስለሆነ እና እንግዲህ ሩታ ምን ይደረጋል? የሩታ ነገር ለነገሩ ሩታ የውሳኔ ሰው ናት። እንደዚህ አብርሃም በሚያደርገው ድርጊት ተሰላችታለች። እንኳን እሷ ወዲንስ ተሰላችቷል በነገራችን ላይ እና አብርሃም አንተ ከዚህ ፊት ብዬ ካለው አንተ የቤት ቀጋ የውጭ አልጋ ነክ እያለው እና ለሄርሜላ ላይ የሰጠው ትሪትመንት፣ ለሄርሜላ ላይ የተጠነቀህ ክላት ጥንቃቄ ለሩታ አድርገከው ቢሆን ከዚያ በፊት ምንኛ ባደነቅንህ ምንኛ ባመሰገንህ ነበረ። ግን አንድ ቀን ስታደርገው አላየንህም። ባይዘዊ ማለት ነው፣ እሷን ከማቃጠል ውጪ። እናም በሌላም በኩል ቤተሰብ ሄርሜላ በቃ የእሷ ጉዳይ ያው ቀጣይ ላይ ማለት ነው፣ እሷን ፍለጋ ይሄዳሉ። በቃ ሊድ ብላቸው አደል ሄደችው መጨረሻ ላይ፣ አሁን ደግሞ እነሱ እሷን ፈላጊ ሆነው ይሄዳሉ ማለት ነው። እና ሳይወድ በግዳቸው ማለት ነው የሄርሜላ ስራ የማይመቻቸው ማይመጥናቸው ሰዎች ሁላ ሳይፈልጉ ከአብርሃም ግሩፕ ተቀላቅለዋል ማለት ነው። ይህ ማለት ደግሞ ያው ተጽዕኖ ስላለ ነው። እያያችሁ ነው አደል? ተንበርክካችሁ ይቅርታ ጠይቁ እያላቸው ሁላ ነበረ ፈረንጁ እና ቢኒም ማለት ነው። እና የሆነ ሰዓት ላይ በቃ እኔ ስለ ሚከፋኝ፣ ብቸኛ ስለሆንኩ ምናምን ምናምን ስትል ማለት ነው። ሙሉ ለሙሉ ልብሽ ውስጥ ያለውን አውጭ አታስቀምጭው ሲላት ያንን ሁሉ ካወጣውማ ሌላ ከባድ ነገር ይፈጠራል የማይስተካከል ነገር ስትል ነበር። ይሄ ማለት አብርሃምን ትፈልጋለች ማለት ነው። የነውር ጥግ ይሄ ነው። በቃ ሌላ ምንም የለም። ባልየው ተብዬው ማለት ነው ሚስት አለችው፣ ልጆች አሉት ግን ሌላኛ የቱ ሴት ደግሞ እሱም ትፈልጋለች እና እንደዚህ አይነት ሰዎች በስተዋል እየተባለ ነው። ባይዘይ ሀገራችን ላይ ፈጣሪ ልቦና ይስጣችሁ፣ ወደ ማስተዋላችሁ ይመልሳችሁ። ይሄ የነውርጥ የዝሙት ስራ በጣም አሳፋሪ ነው በእውነቱ። ባለትዳር ወንድም የሚፈልጉ ሴቶች እኔ ይመስለኛል ሲፈጠሩ የሆነ የጎደላቸው ነገር አለ ብዬ ነው ማስበው። እና ለማንኛውም የተጨማለቀ ተግባር እንደሆነ ግልጽና ግልጽ ነው። ስራሽ ያወጣሽ ብያለሁ። ሄርሜላ መቼም ቢሆን ከነሱ ህይወት መፋታት የምትችል ሴት አይደለችም። ይሄንን ልናቂ ይገባል። ቤተሰብ ይብላይ ለሩታ ሚያስ ሀሳብ እየሰጠን እናልፈዋለን። ግን ይብላይ ለሩታ ማለት ነው፣ በዚህ ስቃይ ውስጥ ላለችው። በዛሬ ደግሞ ቤተሰብ ፕራንክ አድርገዋት እንዴት እንዳሳዘነች ማለት አራይ ልጁን ወዲያ ወዲያ ታንጦልጦሉባት። በእናታችሁ አብርሃም፣ በዛ በኩል መቶ መላ ቅዱሱን ያሳጣታል፣ በዚህ በኩል ደግሞ እነሱ ፕራንክ አድርገዋታል። በርግጥ ፕራንክ ቤተሰብ ስለሆኑ ችግር የለም ግን እየእሷን በዚህ ድልክ መደንገጥ ጥሩ አይደለም። ህፃኑም ደግሞ ወዲያ ወዲህ ስታደርጉት ብርድ መተዋል ብዙ ነገር አለ እና ባካችሁ ተጠንቀቁለት። እውነት የገና አንዶራል ሞላው ጻልጭ ምን ፈረደበት። እውነት እውነት በጣም ከባድ ነው። እኔ እንጃ የለዚያውም አብርሃምን እኔ እንጃ የአብርሃም ስም ተጠርቶ ቀርቶ በቀደምም ሊወስደው መጽቻለሁ ብሏ ሲያስፈራራት ነበር፣ አይታችሁ ከሆነ እና አሁን ላይ እውነት ነው የመሰላት ተገጣጥሞላችኋል ፕራንኩ በነገራችን ላይ ግን ደግሞ ልጁ እንዳይጎዳ በመሀል ጥሩ አይደለም። እንግዲህ ሩታ ደግሞ ይሄንን ነገር ስትሰማ ወይም ደግሞ ሄርሜላና ብርሽ ምናምን መቀራረባቸውን ስታይ ምን እንደሚሰማት ድጋሚ ያስቡት ቤተሰብ። ያቺ ሄዳ ትሄድን። በነገራችን ላይ አሁን ይውላችሁ ጠሯት፣ አናገሯት፣ ከኛ ጋር ተቀላቀ ችግር የለም አሉ። ይቅርታ አስጠየቃቸው ልጆቹን። ከዛ በቃ ሊሄዳውን መሄድ አለብኝ አለችው። ውዴት ነው ሲላት፣ ወደ ቤት ያለች አሁን፣ ደግሞ እሷን ፍለጋ ቤቷ ይሄዳሉ ማለት ነው። እንደዛ እያለ ነው የሚቀጥለው ታሪኩ። እናም በቃ ከእነሱ ግሩፕ ማትወጣ፣ ግን በባልና ሚስት መካከል የገባች ማለት ነው። የርጎ ዘንቦና ትቀጥላለች። ፈጣሪ ለእኛም ትግስቱንና ብርታቱን ይስጠን። እኛም እኮ እንናደዳለን ይህን ነገር ስናይ። እናም በኒንጃ ብቻ እኔ እንዴት እንደሆነ አላውቅም። ይህ እንዲህ አይነት ላይፍ ከባድ ነው። የምር ቤተሰብ በጣም ከባድ ነው። አይድረስባችሁ። ቸርቆዩልኝ ቤተሰብ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ።